እዚሁ ከአጀንዳ ጉዳያችን ላይ እንቆያለን። ተመልካቾቻችን እንግዲህ በአጀንዳ የማሰባሰብ ሂደት ላይ ነው እንግዲህ እየተወያየን የምንገኘው። ይህንን በተመለከተ ደግሞ ሪፖርተራችን አብዮት ከፋለ ከዚሁ ከአጠገቤ የተጨማሪ መረጃ የሚሰጠን ይሆናል። ከዛ በፊት ትንሽ ልበላችሁ። በአማራ ክልል የሚገኙ ተጽዕኖ ፈጣሪዎች ለምክክር ኮሚሽኑ ስኬታማነት ሀገርና ሕዝብን የሚጠቅሙ ሀሳቦችን በማመንጨት ኃላፊነታቸውን እንዲወጡ የምክክር ኮሚሽኑ ጥሪ አቅርቧል። በአጀንዳ የማሰባሰብ የምክክር ሂደቱ ለሚሳተፉ ተጽዕኖ ፈጣሪዎች የግንዛቤ ማስጨበጫ ማብራሪያ ሰጥቷል። አብዮት ከፋለ እንግዲህ እዚህ ነው የሚገኙ ከስጋር ቆይታ የምናደርግ ነው የሚሆነው እንድምናልካቢ ደምንዋችሰው፣ ላይነ ደህና ነኝ። እንግዲህ ቀለም ብዬ ተናግሬ ያለሁ እንግዲህ የኢትዮጵያ ሀገራዊ ምክክር ኮሚሽን አጀንዳ የማሰባሰብ ተግባሩን በአማራ ክልል በባህር ዳር ከተማ ዛሬ ለ አምስተኛ ቀን ቀጥሏል። እንግዲህ ዛሬ ደግሞ ሁለተኛ ምዕራፍ አጀንዳ ማሰባሰብ ተግባሩን እንደጀመረ እንግዲህ መረጃዎች ያሳያሉ። አንተ ደግሞ በቦታው ነበርክ መሰለኝ። እስቲ ያሉን መረጃዎች አጋራን። እውነት ነው። እንግዲህ አጠቃላይ ሂደቱን በተመለከተ በኋላ ላይም አቶ ጥበቡ ሰፊ ማብራሪያ ስለሚሰጡ እኔ ዛሬ በነበረው አጭር ሁነት ላይ ያሉ ጉዳዮችን ለመዳሰስ እሞክራለሁ። እንግዲህ የአማራ ክልል አጠቃላይ የሀገሪቱ የምክክር ኮሚሽን ሂደት ውስጥ አምስት የተለዩ ተሳታፊ አካላት አሉ። ከነዚህ ውስጥ እንግዲህ በእስካሁኑ ሂደት የነበሩ የተመረጡ 270 የህብረተሰብ ወኪሎች አሉ። ተጽዕኖ ፈጣሪ ግለሰቦች ደግሞ ሌሎቹ ናቸው። መንግስት፣ የፖለቲካ ፓርቲዎች፣ ተቋማት፣ የሃይማኖት ተቋማትን ጨምሮ እነዚህ የተለዩ ተሳታፊዎች ናቸው። ከነዚህ መካከል እንግዲህ አንዱ የሆነው ክፍል ነው። እንግዲህ በዚህ አሁን የሚገልጸው ሁነት ላይ የተከሰተው ተጽዕኖ ፈጣሪ ግለሰቦች ተጽዕኖ ፈጣሪ በአማራ ክልል የተመረጡ ተጽዕኖ ፈጣሪዎች የራሳቸውን የሆነ ግብአት አስተዋጽኦ እንዲያደርጉ በዚህ ምክክር ሂደት ውስጥ ነው ጥሪ ተደርጎላቸው፣ እንግዲህ ዛሬ አቀባበል ተደርጎላቸው ስለ አጠቃላይ የምክክር ኮሚሽኑ ሂደትና አሰራር እንዲሁም ምን ይጠበቃል ከነሱ በሚለው ላይ ማብራሪያ ተሰጧል እንግዲህ የተጽዕኖ ፈጣሪ ግለሰቦች በተለይ ከእናንተ ሰፊ የሆነ ብዙ ጉዳይ ሀገራዊና ክልላዊ የሆኑ ጉዳዮችን እንጠብቃለን፣ በዚህ በምክክር ሂደት ውስጥ ከናንተ የነቃ ተሳትፎ እንጠብቃለን የሚል መልእክትም ተላልፎላቸዋል። ኮሚሽነር መላኩ ወልደ ማርያም በዚህ ሁነት ላይ ተገኝተው የሰጡትን ሀሳብ ተከታትለን እንመለስ። የተጽዕኖ ፈጣሪዎች በያላችሁበት ስፍራ በእውቀትም በልምድም ከፍተኛ ስፍራ በህብረተሰቡ ዘንድ የተሰጣችሁ ሰዎች በሚካሄደው በዚህ ሀገራዊ ምክክር ቁልፍ ሚና ትጫወታላችሁ፣ ትልቅ አበርክቶ ይኖራችኋል በሚል ነው እንድትጠሩ የተደረገው። ብዙ ከተሰጠው ብዙ ይጠበቃል ይላል ትልቁ መጽሐፍ። ከምሁራን ለዚች ሀገር ብዙ ይጠበቃል። ታላላቅ ከሚባሉ ሰዎች ለዚች ሀገር ብዙ ይጠበቃል። እንዲሁ እየተጨራረሰን ማለቅ ያለብን አይመስለኝም። ትክክል አይደለም። ስለዚህ እናንተ በጣም መሰረታዊ የሆኑ ጉዳዮች ላይ እንደምትነጋገሩና ለሀገር መፍትሄ ይሆናሉ የምትሏቸውን የአጀንዳ ሀሳቦች እንድታዋጡ ነው እዚህ የተገኛችሁት። ለሀገር መፍትሄ ይሆናሉ የሚባሉ ሀገራዊ ጉዳዮችን በተመለከተ አጀንዳ እንድሰጡ እነዚህ ናቸው ዋና ዋና ጉዳዮች ብላችሁ እንድታመላክቱ ነው የተጠራችሁት። እንግዲህ ኮሚሽነር ዶክተር ዮናስ አዳዬ በበኩላቸው በተለይም ይህ የምክክር ሂደት በተለይ እውነትን ማፈላለግ በእውነትና በእውነት ላይ ተመስርቶ ገለልተኛና ነጻ በሆነ መንገድ ሀገርን የሚያሻግሩ ቅቡልነትና ቀጣይነት ያለው ሀገረ መንግስት ግንባታ ሂደት ላይ አስተዋጽኦ ማበርከት ነው እና በዚህ ሂደት ላይ በተለይም ተጽዕኖ ፈጣሪ ግለሰቦች የራሳቸውን አስተዋጽኦ ማበርከት አለባቸው የሚል መልእክታቸውን አስተላልፈዋል። ሙሉ መልእክታቸውን ተከታትል እንመለስ። እስኪ ምክክር የእውነት ፍለጋ ሂደት ስለሆነ በውስጡ አካታችነትን፣ በውስጡ መደማመጥን፣ በውስጡ መከባበርን እነዚህን መሰረት ያደረገ ነው መተዛዘን ሲቻል መረዳዳት ሲቻል መተዋወቅ ሲቻል ከስር መሰረቱ እነዚህን ችግሮች ቀርፈን ከስር መሰረቱ ነቅለን ከዚያ አዲሲቷን ኢትዮጵያን መፍጠር ብቻ ሳይሆን አዲስ የፖለቲካ ባህል መፍጠር ይቻላል። ስለዚህ ምክክር ብለን ስንል የእውነት ፍለጋ ዓላማው ሀገራዊ መግባባትን በህዝብና በህዝብ መካከል፣ ከዚያ በህዝብና በመንግስት መካከል መተማመን እንዲፈጠር ለማድረግ ከእናንተ ያልተቆጠበ ተሳትፎ ከእናንተ አጀንዳ እንጠብቃለን። እንግዲህ ሶሊያና በተለይ በሀገር አሁን እንደ ሀገር በምንመለከተው መልኩ በጣም በርካታ ጥያቄዎች አሉ። ሕዝብ የሚያነሳቸው ከቤተሰብ ጀምሮ ጥያቄዎች አሉ። እነዚህ ጥያቄዎች እንግዲህ በአንዴ በዚህ በምክክር ሂደት ውስጥ ሁሉም ይፈታሉ ማለት አይደለም። ነገር ግን የተለዩና ሀገርን ሊያስቀጥሉ የሚችሉ ሀገርን አሁን ካለችበት ችግር ሊያወጡ የሚችሉ ችግሮችን፣ ጥያቄዎችን ለይቶ በምክክር ሂደት ውስጥ ከሁሉም ክልሎች እና ከሁሉም የሀገሪቱ ክፍል የተውጣጡ የህብረተሰብ ክፍሎች ተሳትፎ አድርገውበት እንዲፈቱ ማስቻል እንደሆነ እንግዲህ ኮሚሽነር መላኩ ገልጸዋል። መልእክታቸውን ተከታትለን እንመለስ። ከቤተሰብ ጀምሮ ብዙ ጉዳዮች አሉ። እነዛን ሁሉ ጉዳዮች አምጥተን በሀገራዊ ምክክር ኮሚሽን አማካይነት ለሀገራዊ ምክክር ጉባኤ ይቅረቡ ቢባል በሺዎች የሚቆጠሩ ነው የሚሆኑት። እስከ ምጽአትም ድረስ የምንጨርሳቸው አይመስለኝም። እዚህ ጋ ግን አዋጁ የሚያተኩረው በጣም በጣም በጣም ወሱን የሆኑ ነገሮች ላይ ነው። ያለ አግባቡን ጉዳዮች ምንድን ናቸው? እጅግ መሰረታዊ እንደ ሀገር እንዳንቀጥል አደጋ የሆኑብን ጉዳዮች ምንድን ናቸው? የሀገረ መንግስትን ህልውና እና ቅቡልነት የሚፈታተኑ ሀገራዊ አብሮነትን አዳጋች የሚያደርጉ በተለመደው አኳሆን ወይ በህግና በፖሊሲ ማቀፍ ሊፈቱ ያልቻሉ እንደዚህ አይነት ጉዳዮች ላይ ነው ሞር የሚያጠነጥነው፣ ከአዋጁ መንፈስ እንደምንረዳው ማለት ነው እንጂ ጥያቄዎችማ በርካታ ናቸው። በጣም ብዙ ብዙ በሚሊዮኖች የሚቆጠሩ ጥያቄዎች ሊቀርቡ ይችላሉ። እና እሱ ላይ ትኩረት እንደሚደረግ ተስፋ እናደርጋለን። እንግዲህ በዚህ መልኩ ለተጽዕኖ ፈጣሪ ግለሰቦች ለተውጣጡ ማለት ነው በዚህ መልኩ ማብራሪያና የግንዛቤ ማስጨበጫ ተደርጎላቸዋል። በቀጣይ እንግዲህ በሚኖረው ሁነት ውስጥ የነቃ ተሳትፎ እንደሚያደርጉ ይጠበቃል። ነው በመድረኩ የተነሳው ሀሳብ። ያሉኝ መረጃዎች እነዚህ ናቸው። እንግዲህ አቶ ጥበቡ ደግሞ ጠቅለል ያሉ መረጃዎችን የሚያጋሩ ነው። እውነት ነው። አመሰግናለሁ ቤት